ሰበር ዜና፣ በተጋጋለው የትግራይ ጦር ሰራዊት አመጽ አንድ ቁልፍ የሕወሓት ጀነራል በአመፁ ታጣቂዎች መታገታቸው እየተነገረ ነው። በታጣቂዎቹ ታግተዋል የተባሉት እኚህ ቁልፍ የሕወሓት ጀነራል የሕወሓትን ጦር በሰሜኑ ጦርነት ወቅት ሲመሩ የነበሩ ናቸው። በጦር ሰራዊቱ አመጽ ሕወሓት ጭንቅ ጥብብ ብሎታል። በጉዳዩ ላይ ዛሬ አመሻሹን ባወጣው መግለጫም ከዛሬው የወታደሮች አመጽ ጀርባ የፌዴራል መንግስት እጅ አለበት ብሏል። ማዕከላዊ መንግስቱ የትግራይ ሰራዊት ላይ ዘመቻ ከፍቷል ሲልም ከሷል። ይህ በእንዴ እንዳለ በወልቃይት አዲስ ጦርነት ሊከፈት ይችላል ሲል ዘኢኮኖሚስት አዲስ ዘገባን ይዞ ወጥቷል። የሕወሓት ጦር በሱዳንና ወልቃይት እያደረጉት ያለውን እንቅስቃሴ በተመለከተም ዝርዝር መረጃን አጋርቷል። እናስደምጣችኋለን ህወሓት ከሻቢያ ጋር አብሮ ግልጽ ጦርነት አውጇል ሲሉ ፖለቲከኛው ተናገሩ የቀድሞ የህወሓት አመራር አቶ ገብሩ አስራት ህወሓት በትግራይ ሚዲያዎች የጦር ነጋሪት እየጎሰመ ነው ያሉ ሲሆን በገዛ ህዝቡ ላይ ጦርነት አውጇል በማለትም ተናግረዋል ሻቢያና ህወሓት ጽምዶ ያሉትን ግንኙነት ዓለም አቀፍ መልክ ለመስጠት እየሞከሩ ነው በማለት የከሰሱም ሲሆን ኢትዮጵያ ኤርትራ ላይ ጦርነት ብትከፍትም ህጋዊ ምክንያት አላት ብለዋለን በዝርዝር እንቃኘዋለን ታጣቂዎች በመንግስት መስሪያ ቤቶች ላይ ጥቃት ፈጸሙ። ጥቃቱን ተከትሎ ሶስት የሚሆኑ የመንግስት ቢሮዎች ሙሉ ለሙሉ ተቃጥሏል። ጥቃቱ የተፈጸመው የፌዴራል ኃይሎች ካምፕ ባለበት አቅራቢያ መሆኑ ግርም ተናጭሯል። እንመለስበታለን። ዛሬ ረፋድ ላይ እስራኤል የገቡት ዶናልድ ትራምፕ በእስራኤል ምክር ቤት ንግግር ሲያደርጉ ተቃውሞ ገጠማቸው። ትራምፕ በእስራኤል ምክር ቤት ንግግር ሲያደርጉ አንድ እስራኤላዊ ተቃዋሚ የምክር ቤት አባል ለፍልስጤም አገርነት እውቅና ይሰጥ የሚል ጽሑፍ በማሳየታቸው የትራምፕ ንግግር ለደቂቃዎች መቋረጡ ነው የተሰማው። የተወደዳችሁ የአንዳፍታ ቤተሰቦች አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። ከአንዳፍታ ለአሁን የተደመጡና የተመራረጡ ትኩረት የሚሹ ወቅታዊ መረጃዎችን አጠናቅረናል። አሁን ወደ መረጃዎቹ እናመራለን። በተጋጋለው የትግራይ ጦር ሰራዊት አመፅ አንድ ቁልፍ የሕወሓት ጀነራል በአመፁ ታጣቂዎች መታገታቸው እየተሰማ ነው። በታጣቂዎቹ ታግተዋል የተባሉት እኚህ ቁልፍ የሕወሓት ጀነራል የሕወሓትን ጦር በሰሜኑ ጦርነት ወቅት ሲመሩ የነበሩ ናቸው። በጦር ሰራዊቱ አመፅ ሕወሓት ጭንቅ ጥብብ ብሎታል። በጉዳዩ ላይ ዛሬ አመሻሹን መግለጫ ያወጣም ሲሆን ከዛሬው የወታደሮች አመፅ ጀርባ የማዕከላዊ መንግስቱ እጅ አለበት በማለት ከሷል። ማዕከላዊ መንግስቱ የትግራይ ሰራዊት ላይ ዘመቻ ከፍቷል ሲልም አዲስ ክስ ይዞ ወጥቷል። ይህ በእንዲህ እንዳለ በወልቃይት አዲስ ጦርነት ሊከፈት ይችላል ሲል ዘኢኮኖሚስት አዲስ ዘገባን ይዞ ወጥቷል። የህዋ ጦር በሱዳንና ወልቃይት እያደረጉት ያለውን እንቅስቃሴ በተመለከተም ዝርዝር መረጃን አጋርቷል። መቀሌ ጭንቅ ላይ ናት። የትግራይ ሰራዊት አመጽ ተፋፍሞ ቀጥሏል። አማጺ ወታደሮች የጀኔራል ታደሰ ቢሮን ከበው ሰብረው ለመግባት ግብግብ ሲያደርጉ ውለዋል። ዛሬ ማለዳ ላይ በተጀመረው በዚህ የቲዲኤፍ ታጋዮች ተቃውሞ ሰልፍ እንደቀጠለ ሲሆን አንድ ከፍተኛ የትግራይ ጀነራል መታገታቸው እየተነገረ ነው። ጆን መዲድ በሚል ቅጽል የሚታወቁት ጀነራል ዮሐንስ ወልደ ጊዮርጊስ በተቃዋሚ ታጋዎች በቁጥጥር ስር መዋላቸውን የሚገልጽ አንድ ፎቶግራፍ እየተሰራጨ ይገኛል። በአሁኑ ሰዓት አብዛኞቹ የመቀሌ አውራ ጎዳናዎች ተዘግተው የተቃውሞ ሰልፉ እየቀጠለ ሲሆን፣ ሰልፉን ያስተባብራሉ በሚል ሰባት ከፍተኛ የሰራዊት አዛዦች በቁጥጥር ስር እንዲውሉ ከጊዜያዊ የትግራይ አስተዳደር መመሪያ እንደተሰጠም ዘገባዎቹ ጠቁመዋል። የቲዲኤፍ ታጋዎች አመ አመፅ መቀጣጠልን ተከትሎ ህዋት አመሻሹን አንድ መግለጫ ይዞ ወጥቷል። በመግለጫውም ከዛሬው አመፅ ጀርባ የማዕከላዊ መንግስቱ እጅ አለበት በማለት ተናግሯል። በዛሬው ዕለት በመቀሌ ከተማ የአርሚ 22 ተዋጊዎች የደሞዝ ይከፈለንና ትጥቅ ፈቶ የመበተን ጥያቄ ማንሳትን ተከትሎ ህዋት ከባድ ድንጋጤ ውስጥ ነው የገባው። ህዋት ለጦርነት ተጨማሪ ኃይል እየመለመለና እያሰለጠነ ባለበት በዚህን ወቅት ነባሩ ተዋጊ ትጥቅ ፈቶ መበተን እንደሚፈልግ በአደባባይ መግለጹ አነጋጋሪ ሆኗል። ህዋት እንደተለመደው ሰሞነኛ መልእክት በሚል በወጣው አጠር ያለ መግለጫ የፌዴራል መንግስትና የትግራይን ህዝብ ክድዋል ያላቸው አካላት በሰራዊቱ ላይ ዘመቻ ከፍተዋል ብሏል። በካህዲነት በተደጋጋሚ የሚፈረጁት እነጌታቸው ረዳና የፌዴራል መንግስት የተወነጀሉትም ተዋጊውን ኃይል ተቃውሞ እንዲያሰማ በመቀስቀስ ነው። ህዋት በጉዳዩ ላይ ባወጣው መግለጫ የትግራይ ህዝብና የህዋት ህልውና ቁንጮ ነው ባለው ሰራዊት ላይ አዲስ ዘመቻ ተከፍቷል ብሏል። ምንም እንኳን ህዋት የህልውና ቁንጮ ነው ባለው ተዋጊ ላይ ምን አይነት ዘመቻ እንደተከፈተ በውልብ አይገልጽም። የዛሬው ተቃውሞ ግን ከፍ ብሎ መቀሌን ሲያንቀጠቅጥ ነው የዋለው። የመቀሌውን የአርሚ 22 ተዋጊዎች ተቃውሞ የሕወሓት ተቀናቃኞች በከፍተኛ ትብብር ሲያራግቡት የዋሉ ሲሆን የብልጽግና ደጋፊዎችም በማህበራዊ ሚዲያ ላይ ሰፊ ሽፋን ሰጥተው ሲያሰራጩት ውለዋል። ሕወሓት በሰራዊቱ ላይ ተከፍቶብኛል ያለው ዘመቻ የማይጠበቅ አይደለም ሲል የገለጸው ሲሆን አንድነቱን በማስጠበቅ ቀድሞ እንደመከተውም ይገልጻል። የትግራይ ህዝብ የህልውና አደጋ የደቀኑበትን አካላት ለመታገል ቆርጦ ተነስቷል የሚለው ተህነግ መግለጫ የመሪነት ሚናውን በግንባር ቀደምትነት ለመወጣት ሙሉ ዝግጁነት አለኝ ሲልም ተደምጧል።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 ህወሀት ለጦርነት መዘጋጀት ከጀመረ ከራርሟል ብለዋል ህወሀት የፕሪቶሪያ ስምነት በተፈረመ ማግስት እንደማይስማማበት ና እንደማይቀበለው ሲገልጽ መቆየቱን ጠቅሰውም ሰላምም ሆነ የፕሪቶሪያ ጉዳዮች ህወሀት በጊዜያዊነት የያዛቸው ታክቲካዊ ምርጫዎች ናቸው ሲሉ ተደምጠዋል አቶ ገብሩ አስራት ሲቀጥሉ ህወሀት በመቀሌ አደረኩት የሚለው ኮንፈረንስ በእኔ ግምት ቦታ የማይሰጠው ና ጥቂት የራሱ የአመራሩ ደጋፊ ካርዲዎች ስብሰባ እንጂ ህወሀትን ስር ስርነቀል በሆነ ደረጃ ሪፎርም ለማድረግም ሆነ መልሶ ለማጠናከር የማይፈይር ነው። ሕወሓት ስብሰባውን አንድነቴን ያጠናከርኩበት ራሴን አድሼ የተለወጥኩበት ነው ቢልም፣ ነገር ግን ጥቂት የሕወሓት አመራር ከደጋፊዎቹ ጋር ተሰብስቦ የተያየበት ሁነት ነው ብለውታል። የወታደር አዛዦች፣ የሕወሓት አመራሮችና ካድሬዎቹ የተካፈሉበት ድርጅታዊ ስብሰባ እንጂ የሲቪክ ማህበራት፣ ልዩ ልዩ ፓርቲዎች፣ ምሁራንና ሌሎች የፖለቲካ ሊቃን የተካፈሉበት ብሔራዊ ኮንፈረንስ ተብሎ ሊቀርብ አይችልም ብለውታል። በተለይም ከኤርትራ ጋር የጀመሩትን ከፕሪቶሪያ ስምነት ያፈነገጠና ቀደም ብሎ በተዘዋሪ ሲናገሩት የቆዩትን ጽምዶ የተባለ መተባበር በዚህ ስብሰባ በይፋ ዓለም እንዲያውቅ ይጠናከራል ብለው ማወጃቸው ለእኔ የጦርነት አዋጅ ነው ብለዋል። ሕዝብ ለሕዝብ ሲሉት የቆዩትን ነገር ግን የራሳቸው የህዋትና የሻቢያ የነበረ ግንኙነትን ወደ ላቀ ደረጃ እናሸጋግረዋለን ሲሉ ተደምጠዋል የሚሉት አቶ ገብሩ ህዋት ከሻቢያ ጋር በይፋ አተባበራለሁ ካለው በተቃራኒ ደግሞ በትግራይ ላይ ሰላም ይፈጠር ጦርነት አንፈልግም በሚሉ ኃይሎች ላይ ግን ጦርነት አውጇል። አሁን የትግራይ ሕዝብ ጦርነት ጦርነት አይፈልግም። ጦርነትን በቅርቡ ያየው ህዝቡ አሁን አንገሽግሾታል። ህወሓት ግን ጦርነትን የማይደግፉ ኃይሎችን እንደሚዋጋቸው ይናገራል። ስለዚህ ህወሓት በራሱ በትግራይ ህዝብ ላይ ነው ጦርነት እያወጀ ያለው ማለት ነው ብለዋል። ህወሓት እንደ ድምፀ ወያኔና ትግራይ ቴሌቪዥን ባሉ ሚዲያዎች ላይ ሳይቀር ጦርነት ሲያውጅ ታይቷል የሚሉት ፖለቲከኛው ሚዲያዎቹን በተመለከተ መስተካከል አለባቸው የሚል እሱም ብቻ እንዲያገለግሉ የሚያስገድድ አቋም አንጸባርቋል። በሚዲያዎች በፖለቲካ ፓርቲዎች በሙያ ማህበራት በሲቪክ ማህበራትና በሌሎችም ላይ ዝተዋል። መከተ ወይም መመከት ብለው ባስነገሩት አዋጅ ከነሱ በተለየና ሰላም ይውረድ በሚል ኃይል ላይ ሁሉ የጦርነት አዋጅ የሚመስል ውሳኔ ማሳለፋቸውን አሳውቋል በማለት በሰፊው ለሪፖርተር ጋዜጣ አብራርተዋል። በቤንሻንጉል ጉሙዝ በርበር ከተማ በሶስት ወር ልዩነት ሁለተኛ የመንግስት ቢሮ በታጣቂዎች መቃጠሉ ተሰማ። የአካባቢው ነዋሪዎችና ባለስልጣናት በከተማ ለተፈጸመው ጥቃት በአጎራባቹ ኦሮሚያ ክልል የሚንቀሳቀሰውን የኦሮሞ ነፃነት ሰራዊት ተጠያቂ አድርገዋል። ታጣቂዎቹ በመተከል ዞን የምትገኘው ድባጢ ወረዳ ዋና ከተማ በሆነችው በርበር ላይ ጥቃት የፈጸሙት ባለፈው አርብ ለቅዳሜ አጥቢያ ሌሊት 10 ሰዓት ገደማ እንደሆነ የከተማው ማዘጋጃ ቤት ኃላፊ አቶ መንግስቱ ያዴሳና ሁለት ነዋሪዎች ለቢቢሲ አረጋግጠዋል። አቶ መንግስቱ እንደሚገልጹት የተቃጠለው መስሪያ ቤት በውስጡ የበርበር ቀበሌ ዋና አስተዳዳሪ እንዲሁም የፖሊስ አዛዥ ቢሮዎችን እንዲሁም የብልጽግና ፓርቲ ጽህፈት ቤትና የማህበራዊ ፍርድ ቤትን የያዘ ነው ብለዋል። በግቢ ውስጥ የተያዙ ስድስት ቤቶች እንደሚገኙ የሚገልጹት የማዘጋጃ ቤት ኃላፊው በቅዳሜ አጥቢያው እሳት ጉዳት የደረሰበት የቀበሌ ዋና አስተዳዳሪ ቢሮ መሆኑን ገልጸዋል። እሳቱን የተመለከቱ ነዋሪዎች ደርሰው ሌሎች ቢሮዎችን ማትረፋቸውን ኃላፊውና ነዋሪዎች ጨምረው ገልጸዋል። ወደ አርባ አመት አገልግሎት የሰጠ ቢሮ ነው በዚያ ውስጥ ያለው ንብረት ዶሴ ብዙ ወንበሮች ብዙ ሼልፎች ነበሩ ያሁሉ ወድሟል የሚሉት አቶ መንግስቱ የደረሰው ጉዳት ቢሮውን ከአገልግሎት ውጭ የሚያደርግ መሆኑን ያስረዳሉ በቃጠሎ የቀበሌው ወሳኝ ኩነት መዛግብት ጭምር እንደወደመም ያክላሉ በአካባቢው የፌዴራል ፖሊስ አባላት ካምፕ የነበረ ቢሆንም የጸጥታ ኃይሎች ከጥቃቱ በፊት መድረስ አለመቻላቸውን ኃላፊዎችና ነዋሪዎች ተናግረዋል አቶ መንግስቱ የጸጥታ ኃይሎች ጥቃቱ ከተከሰተ በኋላ ተደራጅተው ወደ ጫካ ሲሄዱ ታጣቂዎቹ ሸሽተው ሄደዋል ይላሉ ቢቢሲ ያነጋገራቸው አንድ የአካባቢው ጃንዋሪ ደግሞ ጥቃቱ የተፈጸመው በሌሊት በመሆኑ የፌዴራል ፖሊስና የሚሊሻ አባላት አለመውጣታቸውን ተናግረዋል። የድባጭ ወረዳ ፖሊስ ጽፈት ቤት ኃላፊ ኮማንደር ብርሃኑ እጄታ ቢሮ መቃጠሉን ቢያረጋግጡም ተጨማሪ መረጃ ግን ከመስጠት ተቆጥቧል። የከተማ መዘጋጃ ቤት ኃላፊ አቶ መንግስቱና አንድ ነዋሪ ለደረሰው ጥቃት ሸኔ ሲሉ የሚጠሯቸውን የኦሮሞ ነጻነት ሰራዊት አባላትን ተጠያቂ አድርጓል። የበርበር ከተማ የኦሮሞ ነጻነት ታጣቂዎች የአይነቱ ጥቃት ሲደርስባት ይህ ለመጀመሪያ ጊዜ አይደለም። ታጣቂዎቹ ባለፈው ሰኔ ላይ ባደረሱት ጥቃት 11 ቢሮዎችን ያዘው የከተማዋ መዘጋጃ ቤት ላይ ከባድ ቃጠሎን አድርሰውበታል። በዚህም የተነሳ እርሳቸው የሚመሩት መስሪያ ቤት አገልግሎት አቋርጦ መቆየቱና መስከረም ላይ የግለሰብ ቤት በመከራየት በከፊል ስራ እንደጀመረ አቶ መንግስቱ ተናግረዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በእስራኤል ሞቅ ደመቅ ሸብረቅ ያለ አቀባበል ጠብቋቸዋል። ዶናልድ ትራምፕ ለመካከለኛው ምስራቅ ታሪካዊ ቀን ነው ሲሉም ተደምጠዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በእስራኤል ምክር ቤት ባደረጉት ንግግራቸው ነው ለመካከለኛው ምስራቅ ይህ ታሪካዊ ቀን ነው ሲሉ የተደመጡት። ሐማስ በህይወት ያሉ ሀያ ታጋቾችን መልቀቁን ተከትሎ ትራምፕ በምክር ቤቱ ንግግር ሲያሰሙ የህዝብ ተወካዮች ቆመው አጨብጭበውላቸዋል። እስራኤል 1968 ፊልስጤማውያን እስረኞችንም ለቃለች። ትራምፕ ንግግር ሲያደርጉ አንድ እስራኤላዊ ተቋሚ የምክር ቤት አባል ለፍልስጤም አገርነት እውቅና ይሰጥ የሚል ጽሑፍ በማሳየታቸው የፕሬዚዳንቱ ንግግር ለተወሰኑ ደቂቃዎች ተቋርጧል። አፈ ጉባኤ አሚር ኦሃን በምክር ቤቱ ስነ ስርዓት ይከበር ሲሉ ተቃዋሚ ፖለቲከኛ ከአዳራሹ እንዲወጡ ተደርጓል። ትራምፕ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ልዩ ጀግንነት የተሞላ ሰው ሲሉ አመስግነዋል። በሃማስና እስራኤል መካከል ድርድሩን ላካሄዱት የአረብ አገራትም ትራምፕ ምስጋና ቸረዋል። በጋራ በመስራት ታላቅ ድል አስገኝተዋል አይደለም ብለዋል። አሁን የእስራኤል ወርቃማ ዘመን ነው የሚሉት ዶናልድ ጂ ትራምፕ መላ ቀጠናውም ወርቃማ ዘመን ላይ ይገኛል ሲሉ ተደምጧል። ጨምረውም ከሁለት አሰቃቂ ዓመት በኋላ 20 ጀግና ታጋቾች ከቤተሰቦቻቸው ጋር ተቀላቅለዋል። የተቀሩት 28 ታጋቾች አስክሬናቸው መጥቶ በሰላም ያርፋሉ ብለዋል። ከትራምፕ በፊት በምክር ቤቱ ንግግር ያደረጉት ቤንያሚን ኔታንያሁ በትራምፕ አስተዳደር ድጋፍ ከአረብ አገራት ጋር ያለንን ግንኙነት ጤናማ እናደርጋለን ብለዋል። ኔታንያሁ በሞቱት ወታደሮች ጀግንነት አገራችን ትድናለች፣ ታድጋለች ሰላምም ታገኛለች በማለት አክለዋል። የተወደዳቸው የአንድ አፍታ ሚዲያ ቤተሰቦች ለምሽት የያዝናቸው መረጃዎቻችን እነዚህን ይመስሉ ነበረ። መልካም ምሽት።